አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እርሻ ልጠምድ እቃ ይዣለሁ። ማሰነድ ማሰነድ ያዳት ማለት ነው። ከወንድሜ ጋራ እስኪ የእቃዎችን የበሬ እርሻ የሚያስፈልጉ የእቃዎቹን አይነት ስም ዝርዝር እንግዲህ እየጠየቅኩኝ እነግራችኋለሁ ማለት ነው። ያው በጧት ተነስተን እቃዎችን በማዘጋጀት ላይ እንገኛለን። ሸ፣ ሙሐመድ ያሊ፣ አሁን እሷ ምን ትባላለች? እቺ መቀጠቅጧ ጥቅርት ጥቅርት ጥቅርት ትባላለች። ቃጭኗ ማለት ነው። ይሄስ ምንድን ነው የሚባለው? ሁለቱ አንድ አይነቱ፣ ይሄ ዲግሪ ይባላል። ዲግር ዲግር እህ ዲግሪ ይባላል። ይሄ ለምቃ ይባላል። ደሞ ይሄ እንትኑ ጠፍሮ መርገጥ ነው። ጠፍሮ መርገጥ ይባላል። መርገጥ ይባላል። ማሻአላህ። አይ ያው ሁሉም ስም አላቸው። ይሄኛ ወገል ነው። ይሄ ብረቱ ማለት ነው። ወገል ይባላል። ይሄ እሳ ትልቁ ብረት ረጅሙ። ይሄማ ያው ማረሻ ነው። ማረሻ ይባላል። ይሄ ስንት ነው? ይሄ ያው እርፍ ነው፣ እርፍ ይባላል። አዎ ነው፣ በሀገራችን እንዴ፣ በሀገራችን እርፍ ይባላል። ማሻአላ። ይሄ ሞፈር ነው የሚባለው ያው ረዥም አይደለ? ሞፈር አሁን ተበላሽቶ ብህ ነው የምታበጃጁት? አዎ እንደዛ ነገር ነው። እና ማሻአላ፣ ተባረከለ። ገበሬ ነው ቃልቻ። ሁለቱንም ነው ሁለቱንም፣ በረሰም ቃልቻ። በቃ ገበሬም ጎበዝ ነው። ማሻአላ፣ ተባረከለ። አዎ ስራ እንግዲህ ያው አይናቅም። ዋናው መስራት ያስከብራል፣ ነው ያስከብራል። አዎ እንግዲህ ይሄን የቃ ስም የማታውቁ ከዚህ ማወቅ ትችላላችሁ ማለት ነው። ያው እየገጣጠምን ነው። የእርሻ ወቅት ነው እንግዲህ አሁን ዝናብ የለም። ለብላጊ የተባለው እርሻ ለማዚያ ለክረምቱ እየታረሰ ነው ያለው ማለት ነው። እንግዲህ ልንጠምድ ነው፣ ወደ እርሻው እንሄዳለን። አላጠረም ግን እንዳትሾለክ እኛ እርሻ እየገጠምን እዚህ ይንጫጫብኛል። እኛ ገበሬ ነን፣ የስራ የሥራ ሰው ነን ማለት ነው። ለቁጣ አናቅም።